አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። መደመጥ ያለባቸውን ትኩስ ወሳኝ ወሳኝ የሆኑ መረጃዎችን በተከታታይ ወደ እናንተ የምናደርስና የምናስደምጥ ይሆናል። ከዚህም ጋር ተያይዞ ከሐምሌ 1 ቀን 2017 ጀምሮ የተዘረጋውን አሰራር ተግባራዊ ያደረጉ ግብር ከፋዮችን በተመለከተ አዲስ አስቸኳይ አስደንጋጭ የሆነ ውሳኔ ተላልፏል። ይህንን አስቸኳይ የሆነ ውሳኔ በተመለከተ ሙሉ ዝርዝርና ሙሉ መረጃውን ወደ እናንተ እናደርሳለን። የጤና ባለሙያዎች የሥራ ማቆም አድማን በተመለከተም ከመንግሥት በኩል ከደቂቃዎች በፊት አዲስ መረጃ ተሰምቷል። ይህንንም እናገራለን። በተጨማሪም ደግሞ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ አዲስ መግለጫ ወጥቷል። ገንዘብ ያበቃለት ከሰረ ከማለታቸው በፊት አሁኑኑ ውሳኔውን መመልከትና ማወቅ ግድ ይላችኋል። በተጨማሪም የኃይል መቆራረጥን በተመለከተ ከኢትዮጵያ ኤሌክትሪክ ኃይል አገልግሎት በኩል አዲስ መግለጫ ስለመውጣቱ መውጣቱ፣ እንዲሁም ማንኛውንም ግለሰብ የተመለከተ በእጁ ላይ የሰነድ ማስረጃ የያዘን ግለሰብ ጥሪ ስለመቅረቡና ሌሎች መረጃዎችን ጨማምረን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ረፋዱን እጅግ በርከት ያሉ መረጃዎች ወጥተዋል። በቅድሚያም የምንመለከተው እንግዲህ ከግብር ከፋዮች ጋር በተያያዘ በዛሬው ዕለት ማለትም ከሰዓታቶች በፊት አዲስ መረጃ ወጥቷል። የሱን በማስቀደም ለኢትዮጵያ ንግድ ባንክ ደንበኞች ሁሉ ከፍተኛ ጥንቃቄ ልታደርጉበት የሚገባውን አዲሱን መረጃም ወደ እናንተ እናደርሳለን። የጤና ባለሙያዎችን የሥራ ማቆም አድማንም በተመለከተ ከመንግሥት በኩል የወጣው አዲስ መረጃ ምን ይመስላል? ለጥያቄዎቻቸው መልስስ ይኖረዋል የሚሉትን በዝርዝር እናደርሳለን። ወደ መረጃው እናምራ። እንግዲህ ከሐምሌ 1 ቀን 2017 ጀምሮ ግብር ከፋዮች የተዘረጋውን አዲስ መመሪያ ተግባራዊ ማድረግ እንዳለባችሁ ውሳኔ ተላልፏል። ታዲያ በዛሬው ዕለት ይህንን በተመለከተ የግብር አከፋፈልና የጉምሩክ ኮሚሽን ጉዳዩን በተመለከተ ግብር ከፋዮች ማህበረሰብ የሚያቀርቧቸው ቅሬታዎችን በመመርመርና ሁለቱን በማከራከር በገለልተኝነት ፍትሃዊ ውሳኔዎች እየተሰጠ መሆኑን ኮሚሽኑ ከደቂቃዎች በፊት ባወጣው መግለጫ ላይ ጠቅሷል። ባለፉት ዘጠኝ ወራት ከቀረቡት 1400 የግብር አቤቱታ መዝገቦች ውስጥ ከ33 ቢሊየን ብር በላይ የሚያወጡ 686 መዝገቦች ላይ ውሳኔ ማስተላለፉን የኮሚሽኑ ፕሬዚዳንት አቶ ቡልጌታ አያሌው ተናግረዋል። ከዚህ ውስጥ 295 መዝገቦችን ለመንግስት አካላት ማለትም ለገቢ ሰብሳቢ መስሪያ ቤትና ለጉምሩክ ኮሚሽን ሲወሰን 232 መዝገቦችን ደግሞ ለቅሬታ አቅራቢ ግለሰቦች መወሰኑንም ፕሬዝዳንቱ ጠቁመዋል። ሁለቱም ወገን በማከራከር የመንግስት አካላትን ውሳኔ እስከ መሻር የደረሰ ውሳኔ የማሳለፍ ስልጣን አለንም ብለዋል። አንድ የግብር ቅሬታ በአራት ወራት ጊዜ ውስጥ ቀርቦ ውሳኔ ማግኘት አለበት የሚሉት የኮሚሽኑ ፕሬዚዳንት አቶ ሙርጌታ በኮሚሽኑ የገቢ ሚኒስትርን፣ የጉምሩክ ኮሚሽንን ውሳኔ ሽረን ገንዘቡን ለቅሬታ አቅራቢዎች ተመላሽ እንዲሆን የአፈጻጸም መመሪያ ብንሰጥም መስሪያ ቤቶቹ ሳይፈጽሙት ለረዥም ጊዜ ያቆያሉ። ይህንን ችግር ለመፍታትና የግባይባዩ የተወሰነለትን እንዲያገኝ ለማድረግ እየተነጋገር ነውም ብለዋል። የታክስ ይግባኝ ኮሚሽን ከየትኛውም የመንግስት አካላት ጋር ግንኙነት የሌለው ነው የተባለውን የፌዴራልና በአዲስ አበባ ከተማ ደረጃ የቅሬታ ማቅረቢያ ቢሮዎች አሉትም ተብሏል። ይህ በእንዲህ እንዳለ ከኑሮ ውድነቱ ጋር ተያይዞ በኢትዮጵያ ጤና ባለሙያዎች የደሞዝ ጭማሪና የተለያዩ ጥያቄዎች ለመንግሥት ማንሳታቸው ይታወሳል። ታዲያ ይህንን ጥያቄያቸውን በተመለከተ በተለይ የሥራ ማቆም አድማ ቀናቸው ዛሬ አምስተኛ ቢሆንም መንግስት በዚህ ጉዳይ ምን ምላሽ ሰጥቷል? መቼና በምን ሁኔታ መቋረጥ የሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት መሆኑ ይታወቃል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይንም ተቋማት በመደበኛ የሥራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናልም ብለዋል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋታችን ዓላማቻቸው ያደረጉ ናቸው። ከጎ አኳያም የጤና ሙያ የሥራ ማቆም አድማ ከማይደረግባቸው የሥራ ዘርፎች መካከል አንዱ መሆኑን በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በሥራ ገበታቸው ተገኝተው መደበኛ ሥራቸውን እያከናወኑ ጉዳያቸውን ለሚመለከታቸው አካላት ማቅረብ ይጠበቅባቸዋልም ብለዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ሥራ ገበታቸው ተመልሰው ማኅበረሰባቸውን እንዲያገለግሉ ሚኒስትር መሥሪያ ቤታችን በዚያው አጋጣሚ ጥሪውን ያቀርባል ማለታቸው ነው። በዛሬው ዕለት ከመንግሥት በኩል የወጣው መግለጫ እንደሚያመላክተው ለውና እጅግ በጣም ወሳኝ ሆነው ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ አካፉ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ ሁሉ እንግዲህ በዛሬው ዕለት የኢትዮጵያ ንግድ ባንክ ከአንድ ሰዓት በፊት ከጊዜ ወደ ጊዜ፣ ከቀን ወደ ቀን አጭበርባሪዎች የማህበራዊ ሚዲያ ተጠቃሚዎች ቁጥር በከፍተኛ ደረጃ መጨመሩን እንደ መልካም አጋጣሚ በመጠቀም የተለያዩ ማጭበርበሪያ ዘዴዎችን ተጠቅመው የመረጃና ገንዘብ ምዝበራ በማካሄድ ላይ ናቸው ብሏል። ከዚህ ጋር በተያያዘ አጭበርባሪዎች የቴሌግራም አካውንቶችን በመጥለፍ ጓደኛ መስለው ስርቆት በመፈጸም ላይ መሆናቸውን ለማወቅ ችለናል ይለናል። እንግዲህ የኢትዮጵያ ንግድ ባንክ እነዚህ አጭበርባሪዎች ቴሌግራሙ በተለጠፈበት ሰው ስም የሆነ አይነት ችግር ውስጥ መሆናቸውንና በአስቸኳይ ገንዘብ እንደሚፈልጉ ወይም ሌሎች አሳሳች መልእክቶችን በመንገር ገንዘብ እንዲላክላቸው ያደርጋሉ። በመሆኑም እርሶ በማንኛውም በሚያውቁትም ሆነ በማያውቁት ግለሰብ ስም በተከፈተ የቴሌግራም ወይንም ሌላ ማንኛውም የማህበራዊ ትስስር ገጽ ገንዘብ ጥያቄ ሲደርስዎ ጥያቄውን በትክክል የርሶ ወዳጅ መሆኑን ወይንም ስልክ በመደወልም ሆነ በሌላ ዘዴ ማረጋገጥ ይኖርባቸዋል ብሏል። ታዲያ እንዴት ራሳችንን መጠበቅ እንችላለን የሚለውንም አስቀምጧል። ከማህበራዊ ሚዲያ ጓደኛ የሚመጣን የርዳታ ጥሪ በጥንቃቄ ይፈትሹ። ከማያውቁት ግለሰብ የሚደርሶት የማህበራዊ ሚዲያ እኔ እንጃ ብላችሁ ጥሪውን አለመቀበል፣ የቅናሽ ማስታወቂያዎችን በጥርጣሬ መመልከት፣ እንዲሁም ደግሞ የኢትዮጵያ ንግድ ባንክ ደንበኛ ነዎት በሚል በተለያዩ ሶሻል ሚዲያዎች ላይ እጅግ በርካታ ኢትዮጵያኖች የሚጭበረበሩበትን ጉዳይ በአካባቢው ለሚገኘው የኢትዮጵያ ንግድ ባንክ ማሳወቅ ይኖርባችኋል ሲል ከሰዓታቶች በፊት እንግዲህ መረጃውን አውጥቷል። እኛም በተደጋጋሚ ይህ ሁኔታ እየተፈጠረና በርካቶች እየተታለሉ ስለሆነ ሶስት አራት ጊዜ ነው እንግዲህ የሰራነው ከፍተኛ ጥንቃቄ እንድታደርጉ ይገባል እንላለን። በመጨረሻም የህዳሴ ግድብን በተመለከተ የሰነድ ማስረጃ ያለው ማንኛውም ግለሰብ ወደ ፕሮጀክቱ ማስተባበሪያ ጽሕፈት ቤት እንዲቀርብ ጥሪ ቀርቧል። በፕሮጀክቱ የማስተባበሪያ ጽህፈት ቤት የፐብሊክ ዲፕሎማሲ የህዝብ ግንኙነት የኮሚኒኬሽን ኃላፊ አቶ ሰለሞን ዳንኤል ለአህዱ እንደተናገሩት የሰነድ ማስረጃዎቹ የተፈለጉ የግድቡን ሂደትና ታሪካዊ ሁነቶችን የሚያሳይ ማስረጃዎች ለእይታ ለሚቀርቡት ሙዚየም እንዲያገለግሉ ነውም ብለዋል። እንደ ግብፅ ያሉ ሀገራት በህዳሴ ግድብ ላይ የሚሰራጩትን የሐሰት መረጃ ለመከላከል እንዲህ አይነት በማስረጃ ላይ የተመሰረቱ ዶክመንቶችን መሰብሰብ አስፈላጊ መሆኑንም ስራ አስፈጻሚው ገልጸዋል። ደመት ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።